አካባቢ ነው አደገው። የደረሰው ስንቀጭ ነው። አባቴም ባይ ዘ በእኔ ምክንያት ነው ራሱን አጥፍቶ። ወደ ውጪ መሄድ ሲታሰብ ደግሞ ገንዘብ የሚባል ነገር አለ። ፎቶ ቤቱ ሙዚቃ ቤቱ የነበረው ተቃጠለ። ቤት ዘግቶ ይቀመጥ ነበረ። በአንቺ ልፋት ውስጥ ነው ታሪክ ሊቀየር ይችላል። ለምንድን ነው አባትህ መርዳት ያልቻሉት? ከባድ አደጋ ደረሰ። በማናውቀው ሀገር በጣም ትንንሽ ልጆች። ለአንቺ ተስፋ ማለት ምንድን ነው? ከባድ ጥያቄ ነው። ራሴን ለማጥፋት በጣም ብዙ ጊዜ ሞክሩ። ያለ መጨረሻ ላይ ያዙ። ይሄ ለእኔ የሚገባ ነው እንዴ ብዬ ሕክምናው ራሱ ሊገላት ይችላል። ፀሐይና ጨረቃ ነው ለማላይበት ጊዜ ነበር። መጀመሪያ የሰራኸው ስራ ምንድን ነው? የተጣለ ሕፃን ልጅ አግኝቻለሁ። አይዞሽኝ ያምኳልኳል በጋዜጠኛ በጣም ለምትፈልግ ሰምቻለሁ። ተሰብር ይቀር ነበረ አደጋው